ሰላም የት ውስጣ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በጣም ቤቴ ማለት ነው፣ በጣም ከባድ የሆነ እንግዳ መጥቶብኛል። ምናልባት ከዚህ በፊት አልነገርኳችሁም ይሆናል እንጂ ቤቴ ወንዝ ዳር ነው፣ ሰው ወንዝ ዳር ነው ቤቴ ሰው። ለእንግዳዬ ቆንጆ የሆነ ምግብ መስራት ይጠበቅብኛል። ሶ ኦብቪየስሊ እንደተለመደው አሳዎችን አጠምዳለውኝ አጥምጄ ምናምን ነገር ነው እንግዳን በዚህ መልኩ ሞቅ ደመቅ ባለ መልኩ ለመቀበል ያሰብኩት። ምናልባት ከዚህ ጋር የማጥመጃ እንትኔ አለ፣ የአሳ ማጥመጃ ነው አ እንደዚህ እኮ ነው እና ያሳ ማጥመጃ ምንድነው ነው የሚባለው? ያው ያሳ ማጥመጃ ነው የሚባለው። እና በዚህ አጥምጄ ነው እንግዳይን መቀበል ያሰብኩኝ። ተከታተሉ። እንግዳ መጣብ ብያቸዋል ነበር ሶ እዚጋ ሀይቅ አለን ዌስሊ፣ ከመቶ አስር በላይ የአሳ ዝርያዎች አሉ። የስ አሳም ይባላል ጊፍት አሳም ይባላል። በቃ ከመቶ አስር በላይ አሳዎች ከዚች ትንሽዬ ሀይቅ ውስጥ ተጠራቅመዋል። እናጠምዳለን። ካጠመድን በኋላ የማጥመጃችን አለ እንግዲህ ካጠመድን በኋላ ዛሬ እንግዳይን አሳ በአሳ አድርጌ ነው ማንበሻብሸው። ና ካሜራ እስኪ ወደዚህ ጠጋ አድርገና፣ እናሳያቸው። ያወጣሁት ነው፣ ያወጣሁት ነው። አንዴ ታገሱን፣ ታገሱን፣ አንዴ ታገሱን። የዛሬው አሳ የስ ይሁን ጊፍት ይሁን አኳ አዲስ ይሁን ሌላ ይሁን አይታወቅም። እየወጣ ነው እየወጣ ነው እየወጣ ነው እየወጣ ነው እየወጣ ነው። እንደምታዩት እንግዲህ ይሄ ነው የዛሬ አሳችን። የእኛ አሳ ያጠመርነው አሳ ይሄ ነው። ከዚህ ትንሽዬ ሀይቅ እንደነገርኳችሁ መቶ አስር በላይ ከመቶ አስር በላይ አሳ አለ ብያችሁ ነበር። እንደምታቁት ይህኛ ነው ዛሬ ሚሪንዳ የሚባል አሳ አሳ አለ ማለት ነው። ሶ ይሄ ነው እንግዲህ እዚህ ጋር ምንም የሚጠመድ ነገር የለም ማለት ነው። የሚጠመድ ነገር የለም ማለት እዚህ ጋር ከላይ ያለ አካል ወደዚህ የተጠቀመበትን ፕላስቲክ ቦትል ውሃውን ከጨረሰ በኋላ ለስላሳ መጠጡን ከጨረሰ በኋላ ወደ ወንዝ ይከተዋል ማለት ነው። ነገር ግን እነዚህ ፕላስቲክ ቦትሎች አሁን አጥምደን ያገኘ ነው የሚሪንዳ። ሰላም፣ የትውስታ ቤተሰቦች እንዴት ቆያችሁ? ቅድም አሳ ለማጥመድ የሄድንበት ሁኔታ አልተሳካም። ሶ ያሉት ትንንሽዬ ወንዞች ገባሪ ወንዞች በሙሉ በቆሻሻ እና በፕላስቲክ ቦትል ተሞልተው የሚታዩበት ሁኔታ ነው ያለ። እንዳልኳችሁም በእንደዚህ አይነት የቆሸሸ ውሃ ውስጥ የሚኖረው አሳ ሳይሆን ቅድም እንዳልኳችሁም ከመቶ አስር በላይ የተለያዩ የውሃ ፕላስቲክ ቦትሎች ማለት ነው የውሃ ማሸጊያ የተለያዩ ቆሻሻዎች ነው ተደፍተው የሚገኙበትና ምናልባት እኔም አንተም አንቺም ሁላችንም አካባቢያችንን የመጠበቅ የማጽዳት ኃላፊነቱ አለብን። ለምን ዞሮ ለእኛ ነው። ምናልባት በቆሻሻ ምክንያት በዚህ በተበከለ ወንዝ ምክንያት የሚመጣው በቀጥታ ይሁን ወይም ኢንዳይሬክትሊ የሚመጣው ምናልባት ይህን የወንዙ ውሃ ተጠቅሞ ከተማ ውስጥ ማለት ነው ጎመን፣ ድንችና ቲማቲም አሊያም ቃሪያ ወይም ደግሞ ሌሎች ፍራፍሬዎችን ለማምረት ከታች ከላይ የሚል ጀዝባ ላይ ጠፋ ይችላል። ሶ ቆሻሻ ነው የተበከለ ነው። ሰው በአንድም በሌላም እኛው ራሳችን ነው ልንጎዳ የምንችለውና በተቻለን መጠን የምንጠቀምበትን ፕላስቲክ ቦትል፣ እንዲሁም ሌሎች ለአካባቢው ተስማሚ የማይሆኑ ነገሮችን በአግባቡ ጋርቤጅ ውስጥ አስቀምጠን በአግባቡ ሪሳይክል ሆነው ወደ ሌላ ፕሮዳክት መቀየር የሚችሉት ወደ ሌላ ፕሮዳክት እንዲቀየሩ የራሳችንን ኮንትሪቢት ማድረግ ወደ ሌላ ፕሮዳክት መቀየር የማይችሉት በመቃጠል እና በሌላ መልኩ መወገድ የሚችሉትን ደግሞ አግባብ ባለው መልኩ ልናስወግዳቸው ግድ ይላል እንጂ ወንዞቻችንን ለቆሻሻ መጸዳጃ፣ ፕላስቲክ ቦትሎችን ደንብ ለማድረግ ብንጠቀምበት ምንም ጠብ የሚል ነገር የለውም። እንዲያውም ጉዳቱ በጣም የከፋ